ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ዕድምተኞቻችን ሰላም ለእናንተ ይሁን። ቤቷ አላችሁ። ዛሬ እንግዲህ እለቱ ቅዳሜ ነው። ቅዳሜ መልእክትና መረጃዎችን በማሰባሰብ ወደ እናንተ ብቅ ብለናል። መረጃዎችን ደግሞ እንዲሁ ደግሞ እያሰባሰበ በእግዚአብሔርም ቃል ጭምር እያዋዛ እየተነተነልን ያለው ወንድማችን ፓስተር አለማየው ነው መስመር ላይ ይገኛል። ለአገልግሎት እንግዲህ ወደ ክፍለ ሀገር ወጣ ብሏል። ባለችው ክፍተት እንግዲህ መረጃ እንዳይጓደል መረጃ ሊያቀብለን ብቅ ብሏል። መልካም ጊዜ የሆንላችሁ ይልቃል አስራት ነኝ፣ የምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ፓስተር አለማየሁ መስመር ላይ ይገኛል መረጃውን ደሞ ሊያቀብለን እንዲሁ ሰዓቱን ጠብቆ ተገኝቷል። ከሱ ጋር እንግዲህ መልካም ጊዜ ይኖረናል። በቅድሚያ ሰላምታ ላቅርብና ካለበት ቦታ ሆኖ እሱም ሰላምታ ያቀርብላቸዋል። ከዛም በማስከተል መረጃዎችንም ያቀብልናል። ሰላም እናንተ ሆን ፓስተር፣ እንደምነው አልክ? እንደምናል እግዚአብሔር መስገን ያው፣ ለወንጌል አገልግሎት ያው እንደተለመደው ወጣ ብለሃል። ገጠር ገጠሩ ነው እንግዲህ፣ ብዙ ጊዜ ወንጌል አገልግሎት ስርጭት ላይ ስላለ ለማገልገል ወጣ ብለሃል ባለችው ክፍተት እንግዲህ፣ ለአድማጮች መረጃን ለማቀበል መስመር ላይ ተገኝታል። አድማጮችንም ሰላምታ አቅርብና በቀጥታ ወደ መረጃ ግባልኝ። እንግዲህ ሰላም ናችሁ ወይ እንዴናችሁ? ውድ አድማጮቻችን አሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህ መረጃ እንድታዳምጡ በጌታ ፍቅር ጠይቃችኋለሁ። አለማችን እንግዲህ ከጊዜ ወደ ጊዜ ጉድ እያሰማችን ነው የሄደች ያለችው። በተለይም ወዳጅም ጠላትም የሚባል መለያየት ያልተቻለበት ጉዳይ በየጊዜው እየሰማን እንገኛለን። ምናልባትም ይሄ ዘመን እንግዲህ የመጨረሻው ዘመን ስለሆነ በየጊዜው እንግዲህ አዳዲስ አስደንጋጭ እና ደግሞ ጎረቤታሞችን እንኳን የሚለያይ ነገር የምንሰማበት ዘመን ላይ ነን ያለ ነው። ያው እንግዲህ የአሜሪካችን ቁንጮ የሆኑት ዶናልድ ትራምፕ አስደንጋጭ እርምጃ በካናዳ ላይ ወስደዋል። እንግዲህ በካናዳ ላይ ከዚህ በፊት በአካላችሁ ተደጋጋሚ ትራፍ ታሪፍ ተጥሏል። እንደውም አምሳ ሁለተኛ ግዛት የነች እያሉ እንደነበረ እናውቃለን። በመሀል ድርድር ተጀምሮ ነበረ። ይሄን ድርድር ሳይጠናቀቅ ሳይቋጭ መፍትሄ ሳይገኝ ሙሉ ለሙሉ ሰርዘውታል። ሲሰርዙትም በቁጣ ነው። በጣም የሚገርም በጣም በብስጭት እና በቁጣ ነው ይህንን ጉዳይ ያደረጉት እና ምን ተፈጠረ ብለን የተለያዩ ሚዲያዎችን ለማገላበጥ ሞክረን ነበረ። እንግዲህ የተፈጠረው ነገር ምንድን ነው? የካናዳ ብሔራዊ ቴሌቪዥን የአሜሪካ ፕሬዚደንት ሮናልድ ሬጋን ስለ ታሪፍ ጎጂነት የተናገሩትን በማስታወቂያ መልክ በማስተላለፋቸው ተከትሎ እንደሆነ ለማወቅ ችለናል ማለት ነው። እንግዲህ ካናዳ ደግሞ ይህንን ያደረገችው የፊታችን ዛሬ ማለት ነው። ዛሬ ቅዳሜ በእነሱ ምሽት ላይ ሌሊት ላይ ይሆናል ማለት ነው። ዓለም አቀፉ የንግድ ፍርድ ቤት በንግድ ታሪፍ ላይ የመጨረሻውን ይግባኝ የቀረበውን ይግባኝ የሚሰማበትና ውሳኔ የሚሰጥበት ቀን ነው። ስለዚህ ይህን ውሳኔ በሚሰጥበት ቀን በዚህ ውሳኔ ላይ ተጽዕኖ ለማድረግ የተደረገ ሙከራና በተለይም የዶናልድ ትራምፕ እንግዲህ ታሪፉን ከሰረዘው የዶናልድ ትራምፕ የብዙ ጊዜ ልፋታቸው እና ጥረታቸው ከተመረጠው ጊዜ ጀምሮ ያደረጉት ማለት ነው ውሃ ይበለዋል። ስለዚህ ያን ላይ ተጽዕኖ ለማድረግ ነው በሚል ነው እንግዲህ ይህንን እርምጃ በካናዳ ላይ የወሰዱት እስካሁን የካናዳ ፕራይም ሚኒስትሩ ወይም ጠቅላይ ሚኒስትሩ ምን የሚሰጡት መልስ የለም። ነገር ግን በሁለቱ ሀገሮች መካከል በዚህ ጉዳይ እየተካረረ ነገር እንዳይመጣ ስጋት አጭሯል። ሁለቱም እንግዲህ የኔቶ አባል ሀገሮች ናቸው። ሁለቱም በጣም ሰፊ ረዥም አመት በጎረቤትነት እንደ አንድ ሀገር እየታዩ እየተያዩ ይኖሩ ሀገሮች ናቸው። ነገር ግን ይሄ የመጨረሻው ዘመን እንግዲህ ወዳጅንም ያው ፍቅር ይቀዘቅዛል ስለሚል ወዳጅንም እየለያየ እየፈጣን እያየን ነው። እና የዶናልድ ትራምፕ ደግሞ በጣም ለውሳኔ በጣም ፈጣን ናቸው። እንግዲህ ሌላው በጣም ያስገረመኝ ነገር አሁን ሌላው ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለእስራኤል ማስጠንቀቂያ ሰጥተዋል። እስራኤል አጣብቂኝ ውስጥ የገባችበት ማስጠንቀቂያ ነው። ትናንት ያሞኳሻትን እንግዲህ ዛሬ ደግሞ ከፍተኛ ማስጠንቀቂያ ነው የሰጠዋት። ይህም በፓርላማው የተወሰነው የዌስት ባንክ አዎ የዌስት ባንክን መጠቅለል በጣም አፋጣዋቸዋል። ጠቅላይ ሚኒስትር ኔታንያሁ ግን እኔ በዚህ ውሳኔ ውስጥ የለውበትም ብለዋል። የእሳቸው ፓርቲ በከፊል በእርግጥ አልደገፉም። ነገር ግን ቀኝ አዝማሚ አክራሪዎቹ እና ከእነሱ ጋር ደግሞ የተወሰነ የኔታንያሁ ፓርቲ ውስጥ ያሉ ሰዎች እና ሌሎች የደግሞ ፓርቲዎች በመደገፍ ነው በውሳኔ ዌስት ባንክን የጠቀለሉት። እንግዲህ በፓርላማ ውስጥም አሁንም እንዲሁም በሀገሪቱ ውስጥ ከፍተኛ መከፋፈል እየተፈጠረ ነው ያለው። በአስቸኳይ ይሄ ውሳኔ እንዲቀለበስ እንፈልጋለን እያሉ ነው የአሜሪካ ባለስልጣኖች ሳይቀሩ፣ ማለት ነው ይሄ ህገ ወጥና አግባብ ያልሆነ ይልቅም ድርድሩን ወደ ውሃ ውሃ እንደመከለስ ጥላ ያጠላበታል። አዎ፣ ውሃ እንደመከለስ ነው የሚል ነገር አንስተዋል። ነገር ግን አሁንም በእነዚህ የቀኝ አክራሪዎቹ እሺ የሚሉ አይመስለኝም። ምክንያቱም እነሱ በፊትም ጦርነቱን ይፈልጉታል፣ ፍልስጤማውያንም ማጥፋትና እነዛን ምድሮች በሙሉ መውረስ ይፈልጋሉ። እኔም አንተም እንደምናውቀው ነው። የደህንነት ሚኒስትሩ እኮ ከአንድ ሺህ በል ሰው በላይ ይዘው የነገር ፍለጋ ይመስላል የአላስካ ሞስክ ገብተው ጸሎት ያደረጉ ናቸው እንደገና የኢኮኖሚ ሚኒስትሩም ደግሞ እንደዚሁ ቀኝ አክራሪ ናቸው። በአንድ ወቅት ጦርነቱ ሰላም ተፈጥሮ ድርድር፣ ተኩስ አቁም በተደረገ ጊዜ ስልጣናቸውን የለቀቁ ናቸው። እንደውም ከኔትላሁ ፓርቲ ጥምር ውስጥ ወጣለሁ ብለው ሲሉ ነበረ። ያው ኔትላሁ በጥበብ አግባብ ተዋቸው። ጦርነቱ እንደሚቀጥል ከተነገራቸው በኋላ ነው ወደ ስራቸው እና ወደ ስልጣናቸው የተመለሱት። እነዚህ ጉዳዮች ምንድን ነው አሁን ላይ እየከረሩ መጥተዋል። በተለይ ደግሞ ዓለም አቀፍ ጫናው በርትቷል። እውነት ለመናገር ምክንያቱም አውሮፓውያኖች የሁለት ሀገር መንግስትነትን እያቀነቀኑ ባሉበት ሰዓትና ለስጤም እንደ ሀገር እንድትቆጠር እንደ መንግስት እንድትቆጠር በተፈለገበት ሰዓት ዌስት ባንክን መጠቅለል ሌላ አላማ ነው የሚል ነገር እየተነሳ ነው ያለው። የፖለቲካን እንደምታው ቀላል አይደለም። ነገር ግን ናትንያሁ ከዚህ ውስጥ ራሳቸውን ለማውጣት አሁንም እየተንገታገቱ እየታገሉ ነው ያሉት። እንግዲህ ይሄን ነገር ደግሞ እንደገና ውሳኔው የሚቀለበስ ከሆነ የናትንያሁ መንግስት ደግሞ ራሱ አደጋ ውስጥ ይገባል። እውነት ነው አደጋ ውስጥ ይገባልና የአሜሪካ ባለስልጣኖች ግን በአስቸኳይ ነው ያሉት። ዶናልድ ትራምፕም ጄዲ ቫንስም የውጭ ጉዳይ ሚኒስትሩም በአስቸኳይ ይሄ ፓርላማው ተቀምጦ አይቶ መቀልበስ ያለበት ውሳኔ ነው፣ መሰጠት ያለበት ጉዳይ ነው ብለዋል። እንግዲህ እንግዲህ ይደረጋል ወይ አይደረግም፣ የምናየው ነገር የምናየው ነገር ነው። ግን የተፈራው ምንድን ነው ሀማስ ቀዳዳ እንዳያገኝ በዚህ ምክንያት አረቦች ቀዳዳ እንዳያገኙ አሁን ከአሜሪካ ጎን ሆነው ይህን ሰላሙን ሲደግፉ የነበሩና ወታደሮችንም ለማዋጣት የተዘጋጁት አረቦች ቀዳዳ እንዳያገኙ እያፈራ ነው። አዎ እየተፈራ ነውና እንግዲህ ይህን ነገር እንዴት ብዬ እንደምነግር እንደምናገር አላቅም። አሁን ወደ ሌላ ደግሞ ምዕራፍ እያሸጋገረ ነው ያለው። እንግዲህ ለዛሬ ቀን ያለኝ መረጃ ይሄንን ይመስላል። እንግዲህ ቅዱሳን ወገኖቼ ዓለም ምንም በቃ ምንም አንድ ሰላም ሆነ ስትሉ ቀዘቀዘ ስትሉ እንደገና ይግላል፣ ጋለ ስትሉ ይቀዘቅዛል። ዓለም እንዲህ እያለች እየተናጠች ወደ ፍጻሜው እየተጠጋች ስለሆነ እንግዲህ የመለከቱን ድምፅ ድንገል ልንሰራ ስለምንችል የምንዘጋጅ ከማለት በስተቀር ሌላ ምንም ልል የምችለው ነገር የለም። ቤተ ክርስቲያንም ወደተላከችበት ወደ ተላከችበት ተልኮ ተመልሳ ተዘጋጅታ ራሷን ማየት እና ማዘጋጀት ያስፈልጋታል እላለሁ። እንግዲህ የዛሬውን ቀን መረጃ ስላዳምጣችሁ አመሰግናለሁ። ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር ሰብስክራይብ በማድረግ አገልግሎታችንን በምችሉት ነገር ከጎናችን ቆማችሁ እንድደግፉ በጌታ ፍቅር ጠይቃለሁ። የጌታ ሰላም ጸጋ ከሁላችን ጋር ይሁን። ይሻሉ እግዚአብሔር አብስቶ ይባርክ። ፋስተር ባለህበት ቦታ እንግዲህ ባለችው ክፍተት መረጃዎችን ወይም ወሳኝ መረጃ ነው ያቀበልክን። እንግዲህ የዓለማችን አሁናዊ ክስተት በተለይም ደግሞ በመካከለኛው ምስራቅ ላይ የሆነ ያለው ምናልባት የሰላም ስምምነት የመሰለ ነገር እንግዲህ ወደ ለየለት ሂደት እየሄደ ያለ ይመስላል። ዞሮ ዞሮ ለእኛ የማንቂያ ደወል ነው እና እንግዲህ ውድ አድማጮቻችን፣ ይህንን መረጃ በሌላ አቅጣጫም የሰማንም በዚህም የሰማንም ራሳችንን ዝግጁ እንድናደርግ የምፅዓቱ አዋጅ ነጋሪ አገልግሎት እንግዲህ መልእክቱን ያስተላልፋል። ፓስተር እንዳለው መለከት በየትኛው ሰዓት ላይ እንደሚነፋ ስለማናውቅ ሁልጊዜ መቅረዞቻችንን እየቦላን በዘይት እንደገና ደግሞ ዝግጁ እየሆነን ንቁና ደግሞ ራሳችንን በመንፈሳዊ ነገር በመጥመድ እንደገና ደግሞ የመከሩ ሰራተኛም በመሆን ለአልሰሙ ወገኖች ወንጌሉን የምስራች በመንገር ተሳትኮ በማድረግ ራሳችንን እዛ ውስጥ እንድናገኝ የምፅዓቱ አዋጅ ነጋሪ ምኞቱን ይገልጻል። እንግዲህ ውድ አድማጮቻችን ለዛሬ ቀን ይዘን የመጣነው መረጃ ህን ይመስላል። ኋላ ላይ ደግሞ ወደ 12 ሰዓት ላይ የቀጥታ ስርጭት ይኖረናል። በተለይ በዓለማችን ላይ በጣም አሳሳቢ በሆነ ጉዳይ ላይ አጀንዳ ይዘን ብቅ እንላለን። እስከዚያው ድረስ መልካም ጊዜ ሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከከምንገናኝ ሰላም ለእናንተ ይሆን።